አንተ ህይወቱ መእንስ ጌታና በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ተባረክ እግዚአብሔር ሰማየ ሕማማተ ወልዶ ክብረ ወስብሃተ በልጁ ሞት ለእኛ ህይወት በልጁ ሀሳር ለእኛ ክብር የሰጠ የአባቶቻችን የቅዱሳን መላእክት የቅዱሳን ሐዋርያት የቅዱሳን ጻድቃን ሰማዕታት አምላክ ዛሬ ዘወትርም ስሙ የተመሰገነ ይሁን። ውድ የእግዚአብሔር ቤተሰቦች፣ የዚህ ሚዲያ ተከታታዮች ባለና በነበረ ዓለማትን ፈጥሮ በሚገዛ በህያው እግዚአብሔር አምላክ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን እስከ ይሳት አደረሳችሁ? አሜን ይመስገን ብለን እንድናመሰግነው ቸርነቱ የበዛ በሀብት ስቦ በረድኤት አቅርቦ የጠበቀን ዛሬም ዘወት በድጋሜ ስሙ የተመሰገነ ይሁን። ነገረ መላእክትን ለማንሳት በዋናነት መላእክት ብለን ስንጠቅስ፣ መላእክት ብለን ስም ስንሰጥ፣ ለእያንዳንዱ ነገር ስም አለው። ስም ይዞ ይወለዳል። ስም ይዞ ይገኛል። ከዚያ መካከል መላእክትን በዚህ ስም ተገልጠዋል። ይህ ስማቸው የግብር ስማቸው ነው የሚባል መላእክት ሲባል መልአክ ሲባል መላእክት ማለት የብዙ ነው። መልአክ ማለት የአንዱ ነው። ነገር ግን ይህ ማለት የግብር ስማቸው ሆኖ የተሰጣቸው ነው። ስለተላላፉ ስለወጡ ስለወረዱ የሚሰጣቸው ስም ነው ማለት ነው። ስለተማረ ተማሪ እንደሚባል ስላስተማረ መምህር እንደሚባል ሁሉ ቅዱሳን መላእክትን መላእክ ለመባል ያበቃቸው ይህ ስም ነው ማለት ነው። መላክ ተብሎ እንዲጠቀሱ እንዲጠሩ ያደረጋቸው እንጂ የባህሪ ስም የላቸው። ይህን ሊቁ በድርሳን ዮሐንስ አፈወርቅ ድርሳኑ ላይ ድርሳን ሁለት ላይ እንዲህ ይላል። ወሶበይ ረከበ ስም እዛ የሰሚዎ ሰማዮ በዚህ ስም መንክረ ወይሶበ ብሎ ይናገራል። ለእግዚአብሔር የባህሪ ስም የለው። ስንኳን ለእግዚአብሔር ይላል የባህሪ ስም ቢያጣለት ወይም ደግሞ ባያገኝለት እጹ ድንቅ መካር ብሎ ጠራው ይላል። ለምን ስሜን ትጠይቀኛለህ ብሎ በኦሪት ዘፍጥረት ምዕራፍ ሠላሳ ሁለት ላይ ስሜ መካር ድንቅ ሀያል ይባላል ብሎ ይናገራል። ከዚህ አስቀጥሎ ከዚህ ቀጥሎ ሊቁ እንኳን ለእግዚአብሔር ለመላእክትን ለነፍስን የባህሬ ስም የላትም ብሎ ይናገራል። ስለዚህ የስም ነገራቸው ምንድን ነው ካለ የሚታየው የግብር ስማቸው መሆኑ ነው ማለት ነው። ስለዚህ አንዱ የስም ትርጓሚያቸው ሲተረጎም ይህ ወደ አማርኛ ገይዝ ነው እና ለምደ ነው ወደ አማርኛ እንጠቀመዋለን እንጂ ገይዝ ነው። መለከ ገዛ ብሎ የሚገዙ መሆናቸው አንድ ይነገራል። ሁለተኛ ግን ተለአከ ብሎ መላላካቸውን የሚላኩ ለአከላከ ብሎ ከዚህ የወጣ የሚላላኩ መሆናቸውን የሚገልጥ ስም ነው ማለት ነው። ስለዚህ ግሳዊ ትርጉሙ ምንድነው ከተባለ የሚያስረዳን በግስ ደረጃ የሚላላኩ ብሎ ግሱ እንዲህ ይገልጣቸዋል፣ ግሱ እንዲህ ያስረዳቸዋል ማለት ነው እና ስማቸው የሚላላኩ የሚወጡ፣ የሚወዱ በጸሎት በምስጋና በእርዳታ እንዲህ የሚወጡ የሚወርዱ መሆናቸውን ይገልጽ ነው ማለት ነው። ስለዚህ የስም ትርጓሜያቸው እንዲህ ይታያል። በዋናነት በመጽሐፍ ቅዱስ ደረጃ መላእክት ተብሎ የተጠቀሱ መልአክ ተብሎ ስም ያገናኛቸው ምስጢር የለያቸው ነገሮች አሉ። ለምሳሌ መልአክ ተብሎ ተጠቅሶ ነገር ግን እውነተኞችን መላእክት ማይመስል ወይም ደግሞ ከእውነተኞቹ መላእክት አውድ የወጣ ስም አለ ማለት ነው። ስለዚህ መደበኛ በሶስት ከፍለን እናየዋለን። አንደኛ እውነተኞቹ መላእክት መላእክት ተብሎ ተጠቅሰዋል። በኦሪት ዘፍጥረት ምዕራፍ አንድ ተራ ቁጥር ሶስት ጀምራችሁ የእግዚአብሔር መላእክትን ገልጦ ይገኛል ማለት ነው። አንዱ ይህ ያስረዳናል። በሌላም ቦታ የእግዚአብሔር መላእክት እየተባለ በኦሪት ዘፍጥረት ምዕራፍ 18 በኦሪት ዘፍጥረት ምዕራፍ 19 በኦሪት ዘፍጥረት ምዕራፍ ሰላሳ ሁለት እንዲህ ለቅዱሳን በሚገለጡበት ሰዓት ሁሉ ቅዱሳን መላእክት መሆናቸው ይታወቃል ማለት ነው። ስለዚህ እንዲህ አይነት መላእክቶች በሐዲስ ኪዳንን ተጠቅሰው እናገኛቸዋለን። በብሉይም በሐዲስ ያሉ የነበሩ መሆናቸው ይታወቃል ማለት ነው። ለመቤታችን ብስራት ይዞ በመምጣት ቅዱስ ገብርኤል ተገልጧል። ለእነ ዳንኤል በትንቢተ ዳንኤል ምዕራፍ አስር ስታነቡ ከዋነኞቹ መላእክት መካከል አንዱ ቅዱስ ሚካኤል ሊረዳ የመጣ ተብሎ ተጠቅሷል ማለት ነው። ስለዚህ እውነተኞቹ መላእክት አሉ። በዚህ አንጻር ብዙ መንገድ መሄድ ይቻላል፣ ወይም ደግሞ ብዙ ጥቅስ ማቅረብ ይቻላል። ግን እኒህን ይዘን ለአብነት ለአራያ የሆኑን እነዚህ እንይዛቸዋለን። ሁለተኛ ግን ምንድን ነው ካላቸው ነገስታት መላይክ ተብለዋል። ነገስታት መላክ ማለት ሌላ ትርጉሙ ምንድን ነው ብያቸዋለሁ? አለቃ ማለት ነው። ከመላላክ ያለፈ አለቃ የሚል ግሳዊ ትርጉም ስላለው በዚያ ውስጥ ስናገባ ገዥዎችን መላእክት እንላቸዋለን። መንፈሳዊ ስጋዊ ገዢዎችን ብለን ማየት እንችላለን። መንፈሳዊ ገዢዎች ከሚባሉት አንዱ የቤተክርስቲያን አለቆች ቤተክርስቲያን የሚያስተዳድሩ የሚመሩ በመንፈሳዊነት የሚያገለግሉ በራእየ ዮሐንስ ምዕራፍ አንድ ተራ ቁጥር አስር ጀምራችሁ ስታነቡ ሰባቱ የቤተክርስቲያን አለቆች ተብሎ ተነግረዋል። መላእክት ብሎ ነው የሚጠቅሳቸው። በግእዙ መላእክት ብሎ ሲጠቅሳቸው አለቆች ማለት ነው። ስለዚህ በሁለተኛ ትርጉም አለቃ ተብሎ ስለሚጠቀስ የቤተክርስቲያን መሪዎች አለቃ በሚል ስለሚጠቀስ ወይም ደግሞ ስለሚጠራ መልአክ ተብሎ ተጠቅሰዋል ማለት ነው። ለሰባቱ የቤተክርስቲያን አለቆች ብሎ ስለተጠቀሰ መልአክ ማለት ነው ጉዳዩ ማለት ነው። ስለዚህ የኤፌሶን አለቃ የሰመርኔስ አለቃ የጴርጋሙን አለቃ የቲያጥሮን እያለ የዶዶቅያ እያለ ሲዘረዝር መልአክ ብሎ ሲጠቅሰው አለቃ ለማለት ነው ማለት ነው። ሁለተኛ ነገስታት መላእክት ይባላሉ፣ ገዢዎች ስለሆኑ ማለት ነው። ለምሳሌ በመዝሙር መቶ አርባ ሶስት ተራ ቁጥር ሶስት ላይ ስታነቡ አሻሚ ጥቅስ አለ። እንደ ጠጠር ያለ ትርጓሜ የሚያሻው ሀሳብ አለ። እንዴት ካላችሁ ብዙን ጊዜ ልናሰምርበት ይገባል። የተታመኑ በመላእክት በገዢዎች በመላእክት አትታመኑ ብሎ ይጠቅሳል። እንዲህ ማለቱ መላእክትን ይወክላል ወይ ቃል አይወክልም፣ አያስረዳም ግስን ያገናኘው ቋንቋ ነው ያገናኘው፣ እንጂ ምስጢር ያገናኘው ይራራቃል። ሰማይና ምድር ያክል ርቀት አለው። በገዢዎች እንዳንታመን ለማስረዳት ፈልጎ ነው ማለት ነው። ለዚያም ነው ወረድልና ነገሩ ነገረ መላእክት እንዳይደለ እውነተኞችን መላእክት የሚገልጥ እንዳይደለ ለማስረዳት ትወፅእ ነፍስ ሆሙ ወይ ገብ ውስጥ መሬት ሆሙ ነፍሳቸው ትወጣለች ወደ መሬትም ይመለሳሉ ወደ አፈርነት ይለወጣሉ ይላል። መጨረሻ ሲቋጨው ሀሳቡን ማለት ነው እንዲህ ከአስረዳ እውነተኞቹ መላእክት አይደሉ ማለት። ምክንያቱም መላእክት ማይሞቱ መሆናቸው በማቴዎስ ወንጌል ምራፍ ሀያ ሁለት ላይ ስታነቡ የማይሞቱ ህያዋን መሆናቸውን ያስረዳናል ማለት ነው። ስለዚህ ምን አገናኛቸው ካላቸው፣ ግስ አገናኛቸው። በሌላም ወረድ ስንል በመዝሙር ሁለት ቁጥር አንድ ጀምራችሁ መላእክቱ ስለምን በመሲሁ ላይ ተሰራሰው ተከማቸው ይላል። እሱ የማርያም ነው ይሉኛል